ጀግና ሰው ሲሰዋ ተሞሸረን ጅሞታ አይባልም። ወገኖቹ ሆይ ስሙኝ ሞት ለጀግና እንደ ረፍት ብቻ ሳይሆን መሞሸር ጭምር ነው። በሞት ሸለቆ ውስጥ ተረማምዶ እራት ጋር ሲተናነቅ ከርሞ ከእለታት አንድ ቀን ጀግና ሲሰዋ እከሌ የተሞሸረን ጅሞተ ማለስተት የሚሆነው ለወገን መከታ ሆኖ ለነጻነትና ለእውነት ጥብቅና ቁሞ እራትን ተፋልሞ መሞት በታሪክ መሞሸር ስለሆነ ነው። ታሪክ ሰርቶ መሞት ህያውነት ስለሆነ የሙሽራው ሰማዕትነት ጸጋን የተጎናጸፉ ታጋዮች እንደ ሞቱ አይቆጠሩ። እንደ አሳማ ሆኖ ከመኖር እንደ አንበሳ ሆኖ መሞት ይሻላል እንደሚባለው የአንበሳ ሞት ማለት ታሪክና ስም ያለው የሙሽራነት አክሊል መሆኑ እሙን ነው። ሰላም፣ ጤና ይስጥልኝ ውድ የጎርጎራ ቲቪ ቤተሰቦች እንደምን አላችሁ? የዛሬውን ዝክረፋኖ መሰናዶ የማቀርብላችሁ የጎርጎራ ቲቪ ባልደረባ እንዳልካቸው መኮንን ነኝ። የዛሬ ዝክረፋኖ መቼት ከአዲስ አበባ ከተማ በቅርብ ርቀት የምትገኘዋና የሸዋ ድምድማት የሸገር ከንፈር ብለን የምንጠራት ምንጃር ሸንኮራ ናት። በህልውና ትግሉ ሂደት የአማራን እናት እንባ መማበስ፣ ጎንበስ ያለውን ያቅና፣ የተበደለውን የካሰ በምንጃር ሸንኮራ ግንባር የተዋጣለት ስራ የሰራ ጀግና ሰማዕት ታሪክን በወፍ በረር እንቃኛለን። እያወራው ያለው ውስጥ ስለምንጃሩ አንበሳ፣ ስለዚያ ስለ ከሰሙ ነበልባል። መልኩ ጠቆር ያለ፣ ትከሻው ደልዳላ፣ ሰውነቱ ሙሉ፣ አንደበቱ ጣፋጭ፣ ግርማ የሚያስፈራ፣ ጾምና ጾለት የሚወድ፣ የስልጣን ምንም ጥቅም ፍላጎት የሌለው ቆራጥና አስተዋይ፣ እንዲሁም ታማኝ ወንድምና መካሪ አባት ነበረ። ስመጥሩ አርበኛ አስር አለቃ በኃይሉ ሙሉጌታ በጥሮታ እስከወጣበት ጊዜ ድረስ የመከላከያ ሰራዊት አባል እና አመራር ሆኖ አገልግለዋል። ሰሜን እዝ ጥቅምት 27 ቀን በህዋት ታጣቂዎች ተደፈረ ሲባል፣ አሁንም ለሀገር ክብርና ለሰንደቋ ፍቅር ሲል አርበኛ አስር አለቃ በኃይሉ ሙልጌታ ወደ ግንባር ገብቶ ከሰራዊት ጎን ተሰልፎ ዘመተ። ታሪክም ሰራ። ተወደሰም ተሸለመም። በድህረ ጦርነት ወቅት ግን መከላከያ ሰራዊትና የአብይ መንግስት አላቅም አለው። ድረስ ብሎ ጡርንባ ነፍቶ የተማጸነው መንግስት ባለውለታው የሆነውን የአማራ ህዝብና እንደ አርበኛ አስር አለቃ በኃይሉ ሙልጌታ ያሉ ጀግኖችን ሽንጠጥ አድርጎ ካሪያቸው መንግስት ይባስ ብሎ አማሮች አሁኑ ትጥቅ ፍቱ የሚል ትእዛዝ ይዞ መጣ። አርበኛ አስር አለቃ በኃይሉ ሙልጌታ የምንጃር ፋኖ አደራጅ ስለነበረ ለእሱና ላደራጀው የምንጃር ፋኖ ያልተጠበቀ ትእዛዝ ሲመጣበት ተበሳጨ። መላ አማራ ፋኖ ትጥቅ ውርዱ ሲባል አገሪቱ አሁን ያለችበት ሁኔታ ለአማራ ህዝብና የህልውና ስጋት የሚሆኑ ብዙ ጉዳይ ስላለ አማራ አሁን ትጥቃ ይፈታም ብሎ ከነትጥቁ ወደ ከሰም ወንዝ ተፋሰስ አመራ። እንዲህ እንዳያለ የምንጃርን ፖሊስና ሚኒሻ መመንጠር ጀመረ። ይህ ሲሆን በፋኖ እርምጃም መድረሻ ያጡት ወዳሞቹ የአማራ ብልጽግና አመራሮች የፌዴራል መንግስት በነፍሳችን ይድረስልን አሉ። አንበሳው በኃይሉም የክልሉን ብልጽግና ፓርቲ ሲል በምንጃር በኩል በማፈራረስ ከወጣቱ ጋር አራርቲ ከተማ ገባ። ወረዳውን ሙሉ በሙሉ ተቆጣጠረው የወረዳው የመንግስት መዋቅር በፋኖ ተካው። ይልቃል አልከፍት ያለ ለፌዴራል መንግስት ደብዳቤ ጻፈ፣ እናብይና ረባካችሁ መከላከያ ሰራዊትን ትላኩልን እያለ። ይህ ከማለቱ በፊት ግን መከላከያ ክልል ውስጥ ገብቶ ንጹሐንን እየገደለ ነበር። እኛው ጠይቀን ነው ወደ ክልሉ የገባው ለማለት ለይስሙላ በደብዳቤ መከላከያ ተብዬውን የናቅ የወደቀ ቡድን እና ይልቃል ጠሩት። ይህ ሲሆን በምንጃር ግንባርም መከላከያ ጳጉሜ 2015 ዓ ም ወደ አረርቴ ከተማ ለመግባት ሲመጣ አጅሬው አንዲት ኤጀሬ የምትባል አነስተኛ ከተማ መሀል የብረት አጥር ሁኖ መንገድ ዘጋ። ኦነግ ሸኔ በመከላከያ ልብስ ገብቶ ህዝቤን ሲጨፈጭፈው አላይም ብሎ ከጓዶቹ ጋር በመሆን ኦነግ ሸኔ የሆነውን መከላከያ ተብዬ ግሪሳን ጥቁር አስፋልት ላይ ተነጥፎ ፊት ለፊት ተዋጋ። ከኤጀሬ እስከ ሳማ ሰንበት በምድር ያንቀጥቅጥ የሰማይ ባላን ያናወጠ በከባድ መሳሪያ የታጀበ ውጊያ ሲያካሂድ አጅሬው ከፊት እንጂ ከኋላ አልነበረም። ምድር ቃጢ የሆነች ተአምር ተሰራ። የምንጃር ፋኖ የማይቀመስ ሆነ። በነገራችን ላይ አርበኛ ስራ አለቃ በኃይሉ ሙልጌታ የሸዋና ብስጥ እነዚያ የቡልጋ ጌቶች ምንጃር ላይ ማንነታቸው እንደ ሸንኮራ እየጣፈጣቸው ለአማራነታቸው እስከ ጥግ ድረስ እየተወደቁ በሰንደቋ አስምሎ ሞትን እንዳይፈሩ ጭምር ነው ያደረጋቸው። ውጊያው ቀጠለ። አርበኛ አስር አለቃ በኃይሉ ሙሉጌታ በሳማ ሰንበት ግንባር ሲፋለም አንዳንድ የእንቁላል ቀቃይ ልጆች ከመንግስት ጋር ተመሳጥረው መከላከያን በመቀላቀል መጀመሪያ በኃይሉ ይመታ ብለው መነጸር ተጠቅመን ፋኖችን ብናያቸው እሱን እናየዋለን አሉ። በመነጸሩ መከላከያ በኃይሉን እንዲለየው አደገው እሱ ይህ ነው ይወገድ፣ እሱ ከተደመሰሰ የምንጃር ፋኖ ይበተናል የሚል ምክረ ሀሳብ በማቅረባቸው የተነሳ በኃይሉ የመጀመሪያ ታርጌት ተደረገ። ቀጥሎም ኢላማ ፈሰረበት ቦታ እየያዙ ለጠላት አለመቻለ በስተመጨረሻ፣ ሌላ ስልት ተዘይዶ የተወሰኑ ወታደሮች ለፋኖ እጅ ልንሰጥ ነው ብለው እጃቸውን አንቀርፍተው ወደ ምንጃር ፋኖ ምሽግ እንዲጠጉና ለአቀባበል በኃይሉ ከጓዶቹ ጋር ብቅ ሲል ለመምታት ታሰበ። ምርኮኛ መስለው ወታደሮች ተሰልፈው ሲመጡ ወታደሩ እጃ በቃይ ብሎ እጅ ሲያነሳ መተኮስ ኢሞራ ላይ ነው። ስለዚህ እነዚህ ላይ እንዳትተኩሱ ብሎ ፋኖዎችን አዘዘ። በዚህ ቅጽበት በመከላከያ ስናይፐር ከሩቅ ኢላማ ታስሮበት ኖሯል። ወዳው፣ ጥይት ተተኮሰበት፤ ትከሻውንም ተመታ። ለክፉ ቀን ብሎ ከመንግስት ወደ የተረከባት ወደ ምንጃር አረብቲ ከተማ ተወስዶ የሕክምና እርዳታ ተደረገለት። ውጊያው በከባድ መሳሪያ እየበዛበት የኦሮሚያ ልዩ ኃይልና ፖሊስ ለመከላከያ ድጋፍ አድርጎ ጥምር ጦር ወደ አረብቲ ሲጠጋ በኃይሉ ሕክምናውም በራህት ውስጥ ይከታተል ተብሎ ተወሰደ። የማይዝለው ክንዱ ዛለ። አካሉ ጥምና እንድ የተደረገለት በሐሳብ ግን ከምሽግ አልወጣም። ጓዶቼ ጓዶቼ ማለቱን አልተወም። ልቡ ምሽግ ውስጥ ነው። የስናይፐር ሞት ከባድ ነበር። በሂደት እየተሻለው መጣ። ወደ ምንጃር ተመልሶ ከጓዶች ጋር ተቀላቀለ። ሲመለስ የምንጃር ፋኖ ለሶስት ተሰንጥቆ ነው የጠበቀው። ብልጽግናና ሌሎች ኃይሎች እጃቸውን አስገብተውበት ጥርጥ ያለውን የምንጃር ፋኖ እንደገና የመስራት ኃላፊነት በኃይሉ እጅ ላይ ወደቀ። የስናይፐር ትራፊ ትከሻው ላይ ሌላ ሸክም ተጨመረበት። ህይወቱን አደጋ ላይ አጋልጦ የምንጃርን ፋኖ እንደገና ሰራው። መላምንላቸው የተባሉትን ፍኖች አንድ አድርጎ አስፈሪጦ ገነባ። ወደ ብልጽግናና ወደ ጸረ አማሮች ልቡ ለሁለት የተከፈለውን ብሎ መዳረሻና መነሻ የተምታታበትን ቡድን አስታርቆ ጦሩን እንደ ምስር አደሰው። ሁልጊዜ መነሻችን በደል፣ መዳረሻችንም ህዝባችን ነው የሚላት አባባል አለችው። የበኃይሉ አባባል በመነሻ መዳረሻ ቅዠት እንቅልፍ ላጣው የምንጃር ፋኖ ኮታ ፈጠረለት። በቂ ጊዜ ወስዶ ሌት ተቀን በመስራት አንድነቱን ጠፍጥፎ ሰራው። ሸዋ ባላመጠ በዓመቱ ይውጣን ያፉን ተኳያውቅም ከጥርሴ መንጋጋ ከሀገሬ ቡልጋ ከያዝ አንለቅም። የቡልጋን አንበሳ ያ ምንጃርን ለጠላት ሞት ወረዳ ያደረጋት አርበኛ እጅግ በጣም ትሁትና ቅን እንደሁም በዲሲፕሊን የታነጸ ጥንቅቅ ያለ ወታደር ነው። ምንም አይነት የቁስ ስቀቅንና የጥቅምነት ዝንባሌ የሌለው እንጠፍጠፍ ያለ ንጹህ ታጋይና መካሪ ጓድ ነው ይሉታል በቅርቡ ጠንቅቀው የሚያውቁት የአምሳ አለቃ ፍቃዱ ቀኝ እጅ የሆነው የምንጃሩ አርበኛ በኃይሉ ሙሉጌታ እጅግ በጣም ሃይማኖተኛም ነው። በጀግንነቱ ብቻ ሳይሆን በጾምና ጸሎትን ጭምር ነው የሚታወቀው አርበኛ አስር አለቃ በኃይሉ ሙሉጌታ። ከምንጃር ነበልባር ብርጌድ እድሳት በኋላም ከኮማንዶ ካሳየታቸውና ከበረሃቱ ተስፋ ገብረስላሴ ብርጌድ ከአሳግር አስማረዳ ዳኛ ብርጌድ ከሀገረ ማርያም ከሰሙ ሀይለ ማርያም ማሞ ብርጌድ ወኪሎችና ከሌሎች ጓዶች ጋር በመሆን በከሰም ወንዝ ስም ክፍለ ጦር እንድመሰረት በማድረጉ ሂደት ጉልህ ሚና ተጫውተዋል። ከሰም ክፍለ ጦርን ካደራጁ በኋላ የሸዋን እዝ አሳምረው ሰሩት። በኃይሉም የእዙ ሀብት አሰባሳቢ ሆነ። በትግሉ ሂደት እኔ ይህንን ዘርፍ ልምራ ብሎ አያውቅም። ይህን ዘርፍ ለነከሌ በማለት ነው እሱ የሚታወቀው። ከሁሉም በላይ ትግሉን በማስቀደም ለሌሎች አርያ ሁኖ የአስተማሪነት ድርሻውን ተወጥተዋል። ቀድሚያችሁ ልሙት እንጂ ቀድሚያችሁ ልጠቀም ወይንም ሹመት ሽልማት ልውሰድ ብሎ አያውቅም። በኢጎላ በጠው የሰፈር አውራ መሆን ለሚያምረውና ለጥቅመኛው ሁሉ በኃይሉ መድኃኒት ነበር። በአረርቲ፣ በሸንኮራ፣ በባልጪ፣ በኤጀሬ፣ በሳማ ሰንበት፣ በቦሎ ጊዮርጊስ እና በተለያዩ ወረዳ አካባቢዎች በተካሄዱ ውጊያዎች የምንጃሮ ነበልባል ብርጌድ ከፈጸማቸው ጀብዳዎች ጋር የበኃይሉ ስም ጭምር ይያያዛል። ታንኮችን ከኋላ ነው የሚያደርገው። ምን ነው ሲሉት፣ አይ ቀድሜ እኔ ሳልሞት እናንተ ልጆች አትሞቱም የእናንተን ሞት ማየት አልሻም የሚል ነበር ምላሹ። አርበኛ አስር አለቃ በሀይሉ ሙሉጌታን ጥቅምት ስድስት ቀን ሰማይና መሬት ሳይላቀቅ ገና በማለዳው ድሮን በጣለችው ቦምብ ነው ያጣ ነው። አብረውት ከነበሩት ጓዶችም የተሰው አለ። በትግል ዙሪያ ምክክር ለማድረግ ሲንቀሳቀስ አንዲት ቤት ከጓዶቹ ጋር አረፍ ብሎ አድረው ማለዳ ተነስተው ለጉዞ ሲሰናዱ ነው ከየት መጣች ሳትባል በድንገት ድሮን ቦምብ የጣለችባቸው። በዚህ የድሮን ጥቃት የጀኔራል ተፈራ ማሞ የአጎት ልጅ የሆነው ጀግናው መቶ አለቃ ናቃቸው አበበም ጉዳት ደርሶበት የህይወት መስዋዕትነትን ከፍለዋል። አርበኛ አስር አለቃ በሀይሉ ሙሉጌታ ህልፈት ትግሉን ይበልጥ ማቀጣጠል እንዳለበት እናምናለን። በእልህና ቁጭት ዘመቻ አርበኛ አስር አለቃ በኃይሉ ሙሉጌታ ታውጆ ተአምር ሲሰራ ማየት እንሻለን አለን። ያጣነው እውነተኛ ታጋይና ሁነኛ አርበኛ ነው። ነበልባል ብርጌዲን ጠፍጥፎ የሰራ ብሎም ከሰም ክፍለ ጦርን እውን ያደረገ ከዚህም አልፎ ሸዋ እዝን ምሰሶ ሆኖ ያቆመ አርበኛ ነው። ይህ እሱን ደም በብዙ ጥፍ በመመለስ የሞተለትንም ዓላማ በማሳካት ሕያውነቱን ማረጋገጥና መስዋዕትነቱን ማክበር ይገባል። በኃይሉነት ከአስማረ ዳኝነትና ኃይለማርያም ማሞነት እንዲሁም በላይ ዘለቀነትና አሳመነው ጽጌነት ጋር የተያዘ ነው። አርበኛ አስር አለቃ በኃይሉ ሆይ አደራጃቸው የምንጀራ አሳግርት ሀገር ማርያምና በረሀት አናብስ የምህን መልሰው አንተንም ይዘክረዋል። አረርቲ ላይ በዲል ማግስት ሐውልት ቁሞ እናየዋለን። አንተ አልሞትክም ከያውነህ አፈሩ ይቅለልህ። ሁሌም እናስታውሳለን። ውድ የጎርጎራት ተከታታዮች አሁን ደግሞ የአማራ ፋኖ ሸዋ እዝ በአስር አለቃ በኃይሉ ሙሉጌታ ህልፈተ ህይወት የተሰማውን ጥልቅ ሐዘን አስመልክቶ ስለ አርበኛ ያወጣውን መግለጫ እንደሚከተለው እናቀርባለን። ተከታተሉን። የራስን ህዝብ እያስበሉ ከመንግስት ለህዝብ ሲሉ በክብር መሰዋት ከጀግንነትም በላይ ጀግንነት ነው። የአማራ ፋኖ ሸዋ እዝ በአስር አለቃ በሀይሉ ሙሉጌታ ህልፈተ ህይወት የተሰማውን ጥልቅ ሐዘን መግለጽ ይወዳል። አስር አለቃ በሀይሉ ሙሉጌታ በ1967 ዓ ም ከአባታ ከእናታቸው ከአቶ ሙልጌታ ገብረ ወልድ ከእናታቸው ከወይዘሮ እታፈራሁ ጀማነፍ በአማራ ክልል በሸዋ ምንጃር ሸንኮራ ወረዳ ዶጨ ቀበሌ የተወለዱ ሲሆን እድሜያቸው ለትምህርት እስኪደርስ ድረስ በተወለዱበት ቀበሌ ከጓዶቻቸው ጋር እየቦረቁ አድገዋል። እድሜያቸው ለትምህርት ከደረሰ በኋላ ወደ ምንጃር ሸንኮራ ወረዳ መድና አረርቲ ከተማ በማቅናት በአረርቲ የመጀመሪያ ደረጃ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን አጠናቀዋል። አሰራለቃ በኃይሉ ሙልጌታ ከወጣትነት ዘመናቸው ጀምሮ ሀገር ወዳድ፣ ለህዝብ የሚጨነቁ ከመሆናቸው የተነሳ የአንደ ኛ ደረጃ ትምህርታቸውን እንዳጠናቀቁ የኢትዮጵያን የመከላከያ ሰራዊት ተቋም በመቀላቀል ሰፊ ዘመናቸውን በውትድርና ቀን አሳልፈዋል። የአስር አለቃነት ማዕረግም አግኝተዋል። ሀገር በተወረረችበት ጊዜ ቀድሜ የሚገኙት አስር አለቃ በኃይሉ ሙሉጌታ በኢትዮ ኤርትራ ጦርነት እንዲሁም በቅርቡ በተካሄዱ የሰሜኑ ጦርነት በብቃት ተዋግተዋል። አዋግተዋለም። ለረጅም ዘመናት ከቆዩበት ያኔ በክብር ከሚጠራው የመከላከያ ሰራዊት ተቋም ከርተው ሳይሆን በክብር ተሰናብተው የጡረታ መብታቸውን አስከብረው ወደተወለዱበት ወረዳ በመመለስ በተለያዩ የግልና የመንግስት ስራዎች በመቆየት የግል ህይወታቸውን መርተዋል። አስር አለቃ በኃይሉ ሙልጌታ የግል ስራቸውን በመስራት የሞቀ ህይወታቸውን እየመሩ ባሉበት ሰዓት በአሸባሪው አብይ አህመድ የሚመራው ጸረ አማራው የብልጽግናው ስርዓት በአማራ ህዝብ ላይ የሚያደርሰውን ግፍና መከራ እያዩ መታገስ ሲያቅታቸው የግል ህይወታቸውን ወደኋላ በመተው እንዲለ ህዝቤ በማለት ያኔውን የምንጀር ፋኖ ከሌሎች የትግል ጓዶች ጋር በመሆን በ2012 ዓ ም በማደራጀት ወጣቱን አንቅተዋል፣ አሰልጥነዋል፣ አስታጥቀዋልም። አስር አለቃ በኃይሉ ሙልጌታ መላው የአማራ ፋኖ ከብልጽግናው ጸረ አማራ ቡድን ጋር ይፋዊ የትጥቅ ትግል ከጀመሩበት ዕለት አንስቶ ለአማራ ህዝብ ነጻነት ሲሉ የሞቀ ህይወታቸውን በመተው ወደ ጫካ በመግባት ተዋግተዋል፣ አዋግተዋል። ከጋንታ መሪነት እስከ እዝ ከፍተኛ አመራርነት ድረስ አደረጃጀታቸውን በቅንነት፣ በታማኝነት ያገለገሉ ሲሆን በተለይ ለያኛው የምንጃር ፋኖ ለአሁኑ ነበልባር ብርጌድ ምስረታና አኩሪ ታሪክ ግንባር ቀደም ተጠቃ ነበሩ። አስር አለቃ በኃይሉ ሙልጌታ የአማራ ፋኖ ሸዋ እዝ ሀብት ሰብሳቢ መምሪያ ኃላፊ ሆነው እዙን በታማኝነት፣ በሀቀኝነት፣ በጀግንነት እያገለገሉ በሚገኙበት ሰዓት ጥቅምት ስድስት ቀን 2017 ዓመተ ምህረት ተደረገው ውጊያ በጀግንነት የተሰዉ ሲሆን የአማራ ፋኖች ሸዋዝ ጀግናው መሰዋት ሳይደናገጥ ለበለጠ የትግል ግለት እንደሚሰራ እየገለጸ እዙ ነፍሱ በአጸደ ገነት እንድታርፍ ለወዳጅ ዘመዶቹ ለትግል ጓዶቹም መጽናናትን ይመኛል። ታጋይ ይሰዋል፣ ትግል ይቀጥላል። የአማራ ፋኖ ሸዋዝ ጥቅምት ሰባትን ሁለት ሺ አስራ ሰባት ዓመት ምሕረት። ውድ የጎርጎራት ተከታታዮች ለዛሬ ያዘጋጀልናት መሰናዶ የስካሁን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ